በግብርናው ዘርፍ የሴቶችን ተሳትፎና ተጠቃሚነት ለማረጋገጥ በትኩረት እየሰራ መሆኑን የግብርና ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ በሀገራችን ለ49ኛ ጊዜ የተከበረውን ዓለም አቀፍ የሴቶችን ቀን በግብርና ዘርፍ ውጤት ካስመዘገቡ ሴቶች ጋር በጋራ አክብረዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባችን ሰለሞን አሰፌ በቀጥታ መስመራችን ላይ ይገኛል። ሰለሞን እንዴት አለህ? ያሉ መረጃዎች አካፍለን አመሰግናለሁኝ። ሳምራዊት ዛሬ የግብርና ሚኒስቴር 49ኛውን የዓለም አቀፍ የሴቶች ቀን ምክንያት በማድረግ በዚህ በግብርና ሚኒስቴር የአጠቃላይ በዓሉን አስመልክቶ በግብርና ስራ ላይ ውጤታማ የሆኑ ሴቶች እንዲሁም ከፍተኛ የመንግስት የስራ ኃላፊዎች የሚኒስተር መስሪያ ቤቱ ሰራተኞችና ሌሎች ባለድርሻ አካላት በተገኙበት ያው በዓሉን አክብሯል። እንግዲህ በዚህ መድረክ ላይ በተለያየ የግብርና ዘርፍ ተሰማርተው ውጤታማ የሆኑ ሴቶች ተሞክሮ ቀርቧል። ኤግዚቢሽንም ተከፍቶ ጉብኝት ተደርጓል። በተለይ ዓለም አቀፍ የሴቶች ቀንን ስናከብር ሴቶች በተሰማሩበት የስራ መስክ ሁሉ ውጤታማ ስራን ሰርተው ማሳየት አለባቸው። ይህም ደግሞ ወሳኝ ጉዳይ፣ ገዢ ጉዳይ ነው የሚለው ሀሳብ ተነስቶ ሰፊ ውይይት ተደርጎበታል። በተለይም በግብርናው ዘርፍ ሴቶች በተሰማሩባቸው ስራዎች ውጤታማ በተለይ ደግሞ በምርትና ምርታማነትን ከፍ በማድረግ ረገድ የሰሯቸው ስራዎች በኤግዚቢሽን መልክ ቀርበዋል። እንግዲህ ሴቶች በእድል ካገኙ ነገሮች ከተመቻቹላቸው ውጤት ማስመዝገብ እንደሚችሉ ነው በዚህ በመድረኩ ላይ ሀሳብ የተነሳው። በኤግዚቢሽኑም ይህንን ማየትና መረዳት ተችሏል። በዚህ በግብርና ሚኒስቴር በተከበረው 49ኛው የሴቶች በዓል ላይ በርካታ ተሞክሮዎች ቀርበዋል። ሴቶች የመጡባቸውን ሂደቶች አሰድተዋል። በተለይም ደግሞ ከቤተሰቦቻቸው ከትዳራቸው፣ ከባለቤታቸው እጅ መጠበቅ ወጥተው የራሳቸውን ስራ በመስራታቸው ራሳቸውን፣ ቤተሰቦቻቸውንና ብሎም ለሀገራቸው ውጤት ማስመዝገብ እንደቻሉም ነው ሀሳብ ያጋሩን። እንግዲህ ሴቶች እድል ነው የሚፈልጉት። ሴት ልጅ ትችላለች። ሴቶችን ማብቃት፣ ሴቶችን ወደ መስመር ማስገባት፣ ሴቶችን መደገፍ የእያንዳንዱ ሰው ድርሻ መሆን እንዳለበት ነው ከፍተኛ የመንግስት የስራ ኃላፊዎች ሀሳብ ያነሱት። እንግዲህ በተለይም የግብርና ሚኒስቴር ሴቶች በግብርናው ዘርፍ ምርትና ምርታማነትን እንዲጨምሩ በማድረግ ረገድ በርካታ ስራዎችን እየሰራ እንደሚገኝ ነው የተነገረው። እንግዲህ በዚህ በዛሬው መድረክ የግብርና ሚኒስቴር ሚኒስትር ዶክተር ሶፊያ ካሳም ሀሳብ አንስተዋል። ሴቶች በተለይም በተሰማሩበት የግብርና ሙያ ውጤት ማስመዝገብ አለባቸው። ከሀገር አልፎ ወደ ዓለም አቀፍ ደረጃ ኤክስፖርት የሚያደርጉ በርካታ ሴቶች እንዳሉም ለአብነት አንስተዋል። ሴትነት ውበት፣ ሴትነት ውጤት፣ ሴትነት እድገት፣ ሴትነት ትልቅነት መሆኑንም ነው ያሳዩት። እንግዲህ በተለይ በዚህ ዘርፍ ውጤት ለማምጣት በጋራ መስራት መደጋገፍ፣ እችላለሁ እኔ ለዚህ ብቁ ነኝ ከወንዶች ጋር የመስራት አቅሙም ችሎታውም አለኝ የሚለው ጽንሰ ሀሳብ የበለጠ መጉላት አለበት ነው የተባለው። እንግዲህ ግብርና ሚኒስቴር እየሰራቸው ያሉ ስራዎች ወደፊት ሀምሳ ከመቶ የሚሆኑት ሴቶች በሀገራችን ያሉ ሴቶች ናቸው። ይህንን ኃይል ይዞ የበለጠ መጓዝ እንደሚያስፈልግ ተነስቷል። ዓለም አቀፉ የሴቶች በዓል በግብርና ሚኒስቴር ዛሬ እንግዲህ ተሞክሮዎችን ውጤታማነቶችን በማንሳት የሴቶችን ተጠቃሚነት በማረጋገጥ እውቀት ሽግግርን፣ መደጋገፍን መሰረት በማድረግ አጽንኦት በመስጠት ተከብሯል። ለጊዜው እጅግ አመሰግናለሁ። ሰለሞን ስለመረጃዎች እናመሰግናለን። መልካም ጊዜ